ነፍሰ ጡሮች በጣም ትኩረት ስጡ። እንደዋደራችሁን ከጭንቀት ራሳችሁን አርቁ። በመልካም ቦታ ዋሉ። መልካምን አደርጉ። ክፉ ነገር ሁሉ ከእናንተ ይራቅ። ስድብን፣ ተንኮልን፣ ምቀኝነትን በፍጹም አይሰቡም አንበል። ሕፃናት ይሰማሉ። ቋንቋ ይወቁ አይወቁ፣ በማያውቁት ቋንቋ ሁሉ ዝም ብለን እንንገራቸው። ነፍስ ቋንቋ አይወስናት። የትኛውንም ነገር መስማት ትችላለን። መልካም ብቻ ይሁን። ያልሄደችበት ቦታ የለም። ዶክተሮች ሁሉ የመጨረሻ የነገሯት ቃል ምንድን ነው? ልጅሽ መናገር አትችልም ነው። በቃ ዝም ብለሽ አትድከሚ፣ አንቺ ስራሽን እየሰራሽ ዝም ብላ ትደግ ባትናገር። ያው ከማህፀን ጀምሮ ህፃናትን መዝሙር እየዘመርንላቸው ምስጋናን እያሰማናቸው ትውልዱ መልካም እንዲሆን ከፈለግን መልካምነትን ከወደድን መስራት አለብን። ካልሰራን መልካምነት ኬት ይመጣል? ተጠፍትፎ አይፈጣም። ህጻናት አያውቁም እያልን እኮ ጎረቤትን በአሽሙር የምናሰድባቸው እኛ እያንዳንዱ አካላችን ስፔር ፓርቲ የለው እንጸል እኛን የምንከብርበት ለገዛ ጥያቄያችን ስንል ነው የምንጸልየው። ለእርሱ የሚጨመር የሚቀነስለት በወጋው ቦታ ደም ሲፈናጠቅ ያቺ የጠፋች አይኑ ላይ ስታርፍ አይኑ ቦጋ አለለት። ሰላም፣ ሰላም ጤና ይስጥልኝ እንደምንሰነበታችሁ፣ እንደምናላችሁ፣ እንደምንከረማችሁ እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት ዓለም ጽንፍ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ዛሬ መልካም እንዴት እንሆናለን የሚለውን ክፍል ሁለት ይዤላችሁ ቀርብ ያለው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ ቪዲዮ እንድታዩ ጋብዛችኋለሁ። መልካም ጊዜ። እሺ ወገኖቼ፣ እንግዲህ ክፍል አንድ ላይ መልካም እንዴት እንሆናለን በሚል ርዕስ የተወሰነ መግቢያ ነገር አይተናል። ዛሬ ደግሞ ክፍል አንድን እጀምርላችኋለሁ። በዚህ ክፍል ህፃናት ከህፃንነት ጀምሮ ከማህፀን ጀምሮ እንዴት መልካምነትን እንደምንመሰረት የምናይ ይሆናል። ምናልባት ብዙ ሰው ላይረዳ ይችላል። ይህንን ስል መልካምነት ከህፃንነት ወይም ደግሞ ከማህፀን ነው የሚጀምረው። ከማህፀን ብቻ አይደለም። የመጀመሪያው የመልካም መሰረት የመጀመሪያው የመልካምነት መሰረት እግዚአብሔር ነው። እግዚአብሔርን ማየት የመጀመሪያው የመልካምነት መሰረት ነው። እግዚአብሔር መልካም ነው እግዚአብሔር መልካም ነው ስንል ዝም ብለን ከመሬት ተነስተን አይደለም። በሰላም እያዋለን በሰላም እያሳደረን ፈጥሮን እያንዳንዱ አካላችን በሰላም እንዲሰራ እያደረገን ብንበድለው እንኳን ብናስቀይመው እንኳን ይቅር እያለን ቸርነቱን፣ ምህረቱን አብዝቶ ዘመናትን በዘመን እየተካ ቀናትን በቀን እየተካ ጊዜን እየወሰደ ጊዜን እየሰጠን እኛ ምንም ሳናደርግለት ምንም ሳንከፍለው ምንም ክፍያ ተሰጥቶት አደለም። ይህን ሁሉ የሚያደርግልን በምድር ላይ ያለውን ነገር ሁሉ በሰማይም ያለውን ነገር ሁሉ ለእኛ ሲል ፈጥሯቸዋል። እኛን ሲፈጥር ጀምሮ መልካምነቱ ይገለጽ ዘንድ ነው። እጅግ በጣም ያስደንቃል። እግዚአብሔር መልካምነት እና እኛ መልካም ሆነን አይደለም፣ እኛ ጥሩዎች ሆነን አይደለም። እኛ ክፎች መሆናችንን በተግባርም ገልጠነዋል። እግዚአብሔር ደግሞ መልካም መሆኑን በተግባር ገልጦታል፣ ራሱን አሳልፎ እስከ መስጠት ድረስ። ይህንን ካየን ብቻ ራሱ ለመልካምነት መሰረት ነው ወገኖቼ የእግዚአብሔርን መልካምነት ማየት ከቻልን ልቦና ካለን፣ ልቦናችን ከነቃ እንደው አይነ ልቦናችን ካልታወረ እግዚአብሔር መልካም መሆኑን ከተረዳም ብቻ ራሱ በቂ ነው፣ መልካም ለማድረግ በቂ ነው። አንዳንድ ሰዎች በተፈጥሮ መልካሞች አሉ፣ ክፋት የሌላቸው፣ ስድብ የማያውቁ፣ እኛ ግን እብድ የምንላቸው ስድብ የማያውቁ፣ ንቀት የማያውቁ፣ ለትልቅ ትንሹ የሚታዘዙ፣ የእግዚአብሔር መልካምነት የሚታይባቸው፣ እኛ ግን እንደ ጅል ምንቆጥራቸው መልካም ማድረግ በዚህ ዘመን በነገራችን ላይ እንደ ጅል የሚያስቆጥር አይነት ነገር ሆኗል በሰው ዘንድ። እንግዲህ ሰይጣን ሆን ብሎ በመልካምነት የምናገኘውን በረከትና ጸጋ ኃይል እንድናጣ ስለሚፈልግ መልካም የሚያደርጉ ሰዎችን ጅል አድርገን እንድንቆጥራቸው፣ ሞኝ አድርገን እንድንቆጥራቸው ያሳስበናል። ይሄ ደግሞ ትልቅ ውድቀት ነው ለኛም ማለት ነው እና ሰይጣን እርሱ ባደረገው ተንኮል ያተረፈው ነገር የለም ንቀትን፣ ትዕቢትን፣ ክፋትን፣ ጥልን፣ ደም መፋሰስን፣ አረመኔነትን ያተረፈው የእግዚአብሔር መልካምነት ግን ከሞት ወደ ሕይወት መመለስ ነው። የወደቀውን ማንሳት ነው። ተስፋ የቆረጠውን ተስፋው እንዲለመልም ማድረግ ነው። የተረሳውን ማስታወስ ነው። የተተወውን ከፍ ከፍ ማድረግ ነው። ክብር ምስጋና ለእርሱ ይሁንና፣ ስለዚህ መልካም መሆን መሰረቱ የእግዚአብሔር መልካምነት ማየት ብቻ ነው። እግዚአብሔር ሰማይና ምድርን ፈጠረ፣ ይህም መልካም እንደሆነ አየ። እፅዋትን አዝርዕትን አትክልትን ፈጠረ፣ ይህም መልካም እንደሆነ አየ። የሚንቀሳቀሱ በባህር ውስጥም በየብስም በሰማይም የሚበሩትን እንስሳትን አራዊትን ሁሉ ፈጠረ ይህም መልካም እንደሆነ አየ ነው የሚለው። እግዚአብሔር የፈጠረ ሁሉ መልካም ነው። እስቲ አስቡት። እኛ የሰው ልጆች በምድር ላይ ስንኖር እርስ በርሳችን መልካም መሆን አቅቶን እንባላለን። እግዚአብሔር ግን የሚገርመው እያንዳንዱን ነገር ለእኔና ለእናንተ መልካም እንዲሆን አድርጎ ፈጥሮታል። ፀሐይ ለእኛ መልካም ናት። ዝናብም ለእኛ መልካም ነው። ጨረቃ ለእኛ መልካም ነው። ጨለማም ሲመጣ ለእኛ መልካም ነው። ሙቀት ሲመጣ ለእኛ መልካም ነው። ቅዝቃዜም ለእኛ መልካምነት ነው የተፈጠረው ሌላ እግዚአብሔር ምንም ዓላማ የለውም። እኔና እናንተ የሰው ልጆች እንድንጠቀም፣ እኔና እናንተ የሰው ልጆች በሰላም እንድንኖር ነገሮቹን ሁሉ ፈጥሯቸዋል። እግዚአብሔር ይህንን መልካሙን አምላካችንን ካየ ስለ መልካምነት ማሰብ ቅጽበት አይወስድብንም። ለዚያ ነው እግዚአብሔር አንዳንድ የዚህ ዓለም ሰዎች፣ የዚህ ዓለም ጠቢባን ሞኝ ናቸው ብለው የሚያስቧቸውን ሰዎች መልካም አድርጎ እጅግ በጣም መልካም እንደው መልካምነት የማይገልጻቸው ሰዎች ልክ እንደ እግዚአብሔር ሁሉን የሚያደርጉ ብንመታቸው እሺ ብለው የሚቀበሉ ብንሰድባቸው እሺ ብለው የሚቀበሉ ብንልካቸው እሺ ብለው የሚላኩ ቂም የሌላቸው አንዳንድ፣ በእውነት እኔ በጣም ይገርመኛል። በልጅነቴ አንድ ትልቅ ሰውዬ ነበረ። እኛ ጭምር እናሾፍበታለን፣ እንሰድበዋለን። እንግዲህ ባለማወቅ ነው በልጅነት እንልከዋለን፣ ከብቶች እናስጠብቀዋለን፣ ውሃ እናስቀደዋለን። ዝም ብሎ ቀን ሙሉ ለላከው ሁሉ ሲላክ ይውላል። ቀን ሙሉ ላዘዘው ሁሉ ሲታዘዝ ይውላል። የሚገርፈውንም ዝም ብሎ ይቀበላል። አልቅሶ ዝም ይላል እና ይህንን ሰው ሳይ በእውነት መብሰልም ሲመጣ ያስተዋልኩት ነገር የእግዚአብሔር መልካምነት እንዲህ እንደሆነ ነው። በዕለተ ዓርብ አስቡት የተቀበለውን መከራ፣ በጥፊ ሲመቱት የማይገባቸው ትንንሾች፣ በኃጢአት የረከሱ የወደቁ፣ በቃ ምንም እዚህ ግባ የማይባሉ ትንንሽ ሰዎች ታላቁን እግዚአብሔር እጅ እየሰነዘሩ ሲመቱት፣ ሲገርፉት አይኑን ሸፍነው ሁሉን የሚያይ አምላክን አይኑን ሸፍነው እስቲ ተንብይልን ማን የመጣ ማን ነው? ምራቅ የተፋብህ ብለው ሲሉት፣ ትዝ የሚለኝ በቃ አሁን ከፍ ስል ትዝ ያለኝ እውነትም ያ የመልካምነት መገለጫ የእግዚአብሔር አምሳል እንደሆነ ነው ያየሁት። እና በጣም ያስደንቃቸዋል። እግዚአብሔር እንደዚህ አይነት ሰዎችን ያስቀመጣቸው ሳያውቅ ቀርቶ ወይም ደግሞ እነዚያን ሰዎች እንደዛ ለማድረግ ፈልጎ ሳይሆን የእርሱ መልካምነት በአግባቡ እንዲገለጥ ነው። ትዝ ይላችኋል? ለንጊኖስ የሚባለው ሰውዬ በመስቀል ላይ ሳለ በጦር ሲወጋው ጥፍ የነበረችው አይኑ ያ በጦር የወጋው ቦታ ከወጋው ቦታ ደም ሲፈናጠቅ ያቺ የጠፋች አይኑ ላይ ስታርፍ አይኑ ቦግ አለለት። እንግዲህ እግዚአብሔር አመፀኛ አምላክ አይደለም። መዝሙረ ዳዊት ላይ እንደሚነገረው ከመስዋዕት ይልቅ ምጽዋትን የሚወድ ከአመፅ ይልቅ ፍቅርንና የውሃትን ቅንነትን የሚወድ አምላክ ስለሆነ በየውሃትና በቅንነት እሱ በጦር ሲወጋው፣ እርሱ ደግሞ ፈውስ ላከለት፣ አይኑን አበራለት። ከዚያ በኋላ አይኑ በርቶለት ከቅዱሳት አርድእት ውስጥ ተቀላቅሏል። መልካም ለመሆን መሰረቱ የመጀመሪያው መልካሙን እግዚአብሔርን ማየት ነው። እስኪ አስቡት፣ እያንዳንዱ የስሜት ህዋሳቶቻችን እያንዳንዱ አካሎቻችንን እንያቸው። አይናችን ዕድሜ ልኳን ስታበራ ትኖራለች። እንደ አምፑል እንቀይራት ብንል በምን ነበር እምንቀይራት? ጆሮችን ዕድሜ ልኩን ሲሰማ ይኖራል። እንደው እንደ ሌላ ስፔር ፓርት የለውም። እያንዳንዱ አካላችን ስፔር ፓርት የለውም። ያንን ስፔር ፓርት ቢያስፈልግን ኬት አባታችን ነበር የምናመጣው? አፍንጫችን ዘላለም አይሰለችም። ጥርሳችን አይሰለችም። እናድሰው ብንልስ እንዴት አድርገን እናድሰዋለን? ልብ በሉ እንግዲህ ይሄ ሁሉ ልባችን፣ ለምሳሌ 24 ሰዓት እኛ ስንተኛ፣ እኔ ይገርመኛል፣ ስንተኛ ግን እኛ ራሳችንን እንደማናውቅ እንሆናለን። ነገር ግን እያንዳንዱ አካላችን ትንሽ ቢነካ ወዲያውኑ እንነቃለን። ይሄ ሲስተም በምን አይነት ሲስተም እንደሆነ በጣም ይገርማቸዋል። እና ላይክ ኮምፒውተር ስሊፕ ሞድ ላይ ሲሆን የሆነ ኪ ከቦርዱ ላይ ከኪቦርዱ ላይ አንዱን ኪ ስንነካ እንደምንነቃው አይነት ማለት ነው። እና እግዚአብሔር እንደዚህ አድርጎ በነገራችን ላይ ኮምፒውተር የተሰራው በሰው ሕሊና በሰው ጭንቅላት አምሳል ነው የተሰራው እና ከዛ ነው ምሳሌነቱ የተወሰደው። እንግዲህ አስቡት እግዚአብሔር በቸርነቱ በምሕረቱ እያንዳንዱን መልካም አድርጎ ፈጥሮ ለእኛ ደግሞ ቀን በቀን መልካም እያደረገልን ምንም እንኳን የምንመልስለት የምንከፍልለት፣ እስቲ ለእግዚአብሔር የምንከፍለው ነገር ምንድን ነው? ምስጋና ብናመሰግነው እራሱ እኛንን የምንከብርበት፣ ብንቀደስ እኛንን የምንከብርበት፣ ብንጸልይ እኛንን የምንከብርበት፣ ለገዛ ጥያቄያችን ስንል ነው የምንጸልየው። ለእርሱ የሚጨመር የሚቀነስለት የለም። ይህ ፍጹም መልካምነት ነው። እግዚአብሔርን ማየት የሚችል ሰው የታደለ ሰው መልካም ለመሆን ምንም አያስፈልገውም። እግዚአብሔርን ማየት ብቻ ነው፣ ፈጣሪን ማየት ብቻ ይበቃዋል መልካም ለማድረግ። ከዛ ባሻገር ግን ከኛም ይጠበቃል ከኛም የሚጠበቃል ሁለተኛው ማየት ያለብን ከኛም ይጠበቃል። ከምንድን ነው መልካም መሆን የምንጀምረው? የእግዚአብሔር እግዚአብሔርን ማየት የመጀመሪያ መሰረት መሆኑ እንዳለ ሆኖ እኛ መልካም ለማድረግ ከምን እንጀምር? መጀመሪያ አለው። የሚጀመረው ከማህፀን ጀምሮ ነው። አንድን ህፃን መልካም ለማድረግ ትውልድን መልካም ለማድረግ ከማህፀን ጀምሮ ስራ መስራት አለብን። እዛ በ ከማህፀን ጀምሮ እንዴት ነው ህፃኑ አይሰማም፣ እንዴት ነው መልካም ማድረግ የምንችለው የሚል ጥያቄ ሊኖር ይችላል። በነገራችን ላይ እስኪ ከኔ በላይ እንደው የመጋቢ ሐዲስ ዶክተር ሮዳስ ታደሰን ንግግር እንስማና ተመልሰን እንገናኛለን። ገብቷቸዋል። አሁን ህፃናት ነጭ ወረቀት ናቸው የሚለው ሳይንስ ወድቋል። የጆን ሎክ ፍልስፍና ታቡላ ራስ። የአራት ወር የአምስት ወር ጽንስ የእናቱን ድምጽ የእናቱን ቃል እንደሚሰማ ሳይንስ አረጋግጧል። ዮሐንስ ለምሳሌ ቅዱስ ያሬድ ምን ይላል? እምከርሰሙ አይመረ ዮሐንስ ከእናቱም አይጸናወቀ ሰላምታዋን የሚወጣችን ሰምቶ ሰገደ ዘለለ ይላል። ልብ አድርጉ። ሰምቷል ሰምቷል። ጽንሶች የምናወጣቸውን እያንዳንዱን ቃል ይሰማሉ። መስማቱ አይደለም የምናወጣው ቃል ኃይል ስላለው፣ ልጄ እንዴት ነህ፣ ወይም ወንድ ሊሆን ይችላል ወይም ሴት ሊሆን ይችላል፣ ሚሚዬ፣ ደህና ነሽ ወይ? እንዴት ነሽ ወይ? እኔና አባትሽ እንወድሻለን። መቼ ነው የምትወጪው? እስክትወጪ ናፍቀንሻል፣ ወዘተርፈ በጣም ደሳስ የሚል ቃላት ሲናገሩ፣ ልክ ያቺ ያጫውቱ ባሳ አስትደርስ ጽንሶቹ ብድግ ይላሉ በደስታ። እንግዲህ እንዳያችሁት ከማህፀን ጀምሮ መልካምነትን መገንባት ይቻላል። ከማህፀን ጀምሮ በጆሮአችን እያዳመጥን እንዲሁም ማስረጃ አለው እኮ በመጽሐፍ ቅዱስም ማስረጃ አለው፣ በሳይንስም የተረጋገጠ ጉዳይ ነው። ህፃናት በእናቶቻቸው በኩል በማህፀን ውስጥ ሳሉ በደንብ አድርገው ይሰማሉ። ለምን ቢባል በመንፈሳዊ ዓይን ነው። እውቀት ማወቅ፣ ህያውነትና መናገር የነፍስ ባህሪ ነው። እውቀት የነፍስ ባህሪ ከሆነ ነፍሳችን ከአዳም ስትከፈል የመጣች ናት። የምታድግ የምታንስ አይደለችም። ስጋ ነው የሚያድገው የሚያንሰው የሚሞተው የሚበሰብሰው። ስለዚህ ነፍሳችን አዋቂ ናት። ነፍሳችን መናገር ትችላለች። ነፍሳችን ህያዊት ናት። መናገር በመቻሏ በእውቀቷ፣ በየትኛውም ሌቭል የስጋ ደረጃ ቢሆን ትሰማለች እሷ። እምአፈ ደቂቅ ወሕፃናት አስተዳለውከ ስብሐተ በእንተ ከመ ትንሥቶ ለጸላኢ መዝሙር ስምንት ላይ ከህፃናት አንደበት ምስጋና እናዘጋጀው የሚለው ከሚጠቡ ህፃናት ነው የሚለው። ከሚጠቡ ህፃናት እነዚያ የሚጠቡ ህፃናት ስጋቸው አውቆ አንደበታቸው ተከፍቶ አንደበታቸው ቋንቋን መናገር ችሎ አይደለም። በነፍስ እውቀታቸው ስጋቸው ተገዶ በነፍስ እውቀት እግዚአብሔርን አመሰገኑት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሆሳዕና በአርያም እያሉ ለእግዚአብሔር ዘመሩ። በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ስለዚህ ይህንን ስናይ በመጽሐፍ ቅዱስ ማስረጃ በመንፈሳዊ አይን ነፍሳችን ከልጅነታችን ጀምሮ ታውቃለች። የስጋን እድገት ነው የምትጠብቀው። ስጋችን ቋንቋ እስኪችል የአካባቢ ነው የዚህ ዓለም ላይ ያለውን ቋንቋ። ነፍሳችን የእግዚአብሔርን ቋንቋ ታውቃለች። የዚህን ዓለም ቋንቋ እስክንችል ድረስ ስጋችን ትጠብቃለች እንጂ እውቀት የሚፈጠርላት ነገር አለ። እግዚአብሔርን የሚፈራ ሰው ይህንን ያውቃል። እግዚአብሔርን የሚያውቅ ሰው ህፃንን ከማፀን ጀምሮ በመልካም ንግግር መልካም ቃላትን እየነገረ ያንን ስጋ መልካምን እንዲለምድ ክፋት እንዳይለምድ መልካምን ብቻ እየለመደ እንዲመጣ ማሳደግ ይቻላል። ይህንንም እንግዲህ ከመጽሐፍ ቅዱስ ማረጋገጫ ማየት እንችላለን። እናታችን ቅድስት ኤልሳቤጥ፣ የመጥምቁ የቅዱስ ዮሐንስ እናት ማለት ነው። ኤልሳቤጥ በምትኖርበት አካባቢ እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል እንዳበሰራት ቅድስት ኤልሳቤጥ አክስቷ ናትና አክስቷን ሰላምታ ልትጠይቃት ሄደች። እንግዲህ እንደሚታወቀው መጥምቀ መለኮት ቅዱስ ዮሐንስ ከኢየሱስ ክርስቶስ ልደት በፊት ስድስት ወር ይቀድማል። ስለዚህ የስድስት ወር ጽንስ ሆኖ ሳለ ነው እመቤታችን ቅድስተ ኤልሳቤጥን የጎበኘቻት። ስትጎበኛት ግን ሰላምታ ላንቺውን ብላ ጠርታ ስሟን አክስቷን ኤልሳቤጥን ስሟን ጠርታ ሰላም ላንቺውን ብላ ስትላት የደስታ ድንጋጥ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮዬ በገባ ጊዜ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ነው። በጆሮዬ በገባ ጊዜ በሆዴ ያለው ፅንስ በደስታ ዘለለ። በምን ዘለለ? በደስታ ዘለለ ነው። እንግዲህ የእመቤታችን የሰላምታዋ ድምፅ መልካም ስለሆነ ንግግሩ የሰላም ስለሆነ ንግግሩ የፍቅር ስለሆነ ንግግሩ በሰው ውስጥ መልካምነትን የሚዘራ ስለነበረ ፅንሱ በደስታ በማህፀን ውስጥ ዘለለ፣ የእመቤታችንን ቃል ሰምቶ ማለት ነው። ይህ እንግዲህ ማረጋገጫ ነው። ከዚህ በላይ ሌላ ማረጋገጫ አያስፈልግም። ስለዚህ በማህፀን ውስጥ ያሉ ፅንሶች ይሰማሉ። መልካም ቃላትን በነገርናቸው ቁጥር ያ መልካም ነገር ውስጣቸው እየተገነባ ይመጣል። ስጋቸው እያደገ ሲመጣ በዚያ መልካም ነገር እየተገነባ ይመጣል። ህፃናትን ከተወለዱ በኋላ ራሱ እስቲ ዝም ብላችሁ መልካም ነገር እየነገራችሁ አሳድጓቸው። ክፉ ነገርን አያውቁም። መከልከል የሚባልን አያውቁም። ስድብ የሚባልን አያውቁም። ሰው መግደል፣ ሰው መንቆር፣ ሰው መጉዳት የሚባል ነገር ፈጽመው አያውቁም። ልክ አዳም በገነት ሰባት ዓመት ይኖርባት የነበረን መልካምነት ብቻ እየኖሯት ያድጋሉ ክፉ የምናደርጋቸው እኛ ሆነን አመፀኛ የምናደርጋቸው እኛ ሰራቂዎች የምናደርጋቸው እኛ ትዕቢተኛ የምናደርጋቸው እኛ ክፉ እንዲናገሩ ተንኮል እንዲያስቡ የምናደርጋቸው እኛ ህፃናት አያውቁም እያልን ኮ ጎረቤትን በአሽሙር የምናሰድባቸው እኛንን ገና ከመሬት ብቅ ሲሉ እንዲሁ በዘፈን በእስክስታ የምናሳድጋቸው እኮ እኛንን እንጂ ዘፈን እኮ ጽድቅ ሆኖ አደለም መጥመቀ መለኮት ቅዱስ ዮሐንስን አንገት ያስቆረጠ ዘፈን ነው ስካርና ዘፈን አንድ እንደሆነ ዝሙትና ዘፈን አንድ እንደሆነ በመጽሐፍ ቅዱስ በደንብ ይነግረናል። ስለዚህ ክፉ ነገርን አስወግደን፣ ዘፈን ሲባል ክፋትን የሚዘራ ዘፈን አለ፣ መልካምነትን ስለ ሀገር የሚዘፈን ዘፈን አለ፣ ከእነሱ ውጭ ማለት ነው። ስለዚህ ከህፃንነት ጀምሮ ምን ምን ማድረግ አለብን? ምን ምን ማድረግ አለብን? ለምሳሌ መልካም ቃላትን እንዴት ነው የምንናገረው? እናትም አባትም አባትም ቢሆን እናትም ብትሆን በተለይ እናት እንግዲህ የተመጣጠኑ ምግቦችን መመገብ በጣም ከተለመደው ጊዜ በተለየ ሁኔታ ውሃን በደንብ መጠጣት እንዳለ ሆኖ መልካም ቃላትን ሁልጊዜ መናገር፣ ልጄ በጣም ደስ ትለኛለ፣ እስክትወጣ ድረስ እጓጓለው። ሴትም ከሆነች በዚያው ልክ እያን ልክ መጋቢ አዲስ ሮዳስ እንዳሉት ማለት ነው እንግዲህ በጥናት የተረጋገጠ ነገር ነው፣ ዝም ብሎ የሚነገር አይደለም። እና ሀገራችንን መልካም ማድረግ ካሰብን፣ ትውልዱ መልካም እንዲሆን ከፈለግን፣ መልካምነትን ከወደድን መስራት አለብን። ካልሰራን መልካምነት ከየት ይመጣል? ተጠፍጥፎ አይፈጠርም። እኛ ሰዎች ራሳችንን የምንፈጥሩ እንደው ጀርመና ጃፓናውያን የሚያደርጉትን እንትን በጣም ይገርመኛል። የጃፓናውያን ድርጊት እሱን ራሱን በቻለ ጊዜ አንድ ክፍለ ጊዜ ይዤ እመጣለሁ፣ ሰፋ ያለ ነገር ስለሆነ ማለት ነው። አንድን ሰው በንግግር እራሱ እንዳይቀየም የሚያደርጉት ጥንቃቄ ቀን ሙሉ ነው፣ ሲያሰላስሉ የሚውሉት አንድን ቃል። ሰውን እንዴት አድርጌ ሰላም ልበለው? እሱን ሳይጎዳ እሱ ሳይጨነቅ ሰላምታ እንዲቀበል እንዴት አድርጌ ሰላም ልበለው ብለው ቀን ሙሉ ሲጨነቁ ይሏል። የሚገርማችሁ ማለት ነው። ይሄ ደግሞ መንግስታቸው የሰራላቸው ሕግ ነው፣ ኖርም ነው። በቃ ሀገራቸው ላይ ጃፓናውያን የሚያደርጉት ማለት ነው እ በጣም ይደንቀኛል። እዚህ እኛ ሀገር ግን እንደው እንደመጣልን ነው። ህፃናት ለምሳሌ ህፃናት ሆነው እኛ ጋር መጥተው የሆነ ወሬ እንኳን ቢያዳምጡ የሆነ ንግግር እንኳን ቢያዳምጡ ዝም በል አንተ ወሬኛ፣ ምን አባህ ነው ወሬ የምትለቃቅመው፣ አሳንሰን ነው የምንናገረው። የማይገቡ ቃላትን ሁሉ እንናገራለን። ይህ ደግሞ ጭንቅላታቸው ውስጥ እየተገነባ ይመጣል። ክፋት በነገራችን ላይ መጥፎ ነው። እንደ ቫይረስ ነው የሚዛመተው። ክፋትን የሚያዛምተው አካል ስላለ ነው። ክፋትን ለማዛመት አስር ደቂቃ ይበቃዋል። መልካም ነገርን ግን ለማዛመት አስር ዓመትም ራሱ ይወስድበታል ከዚያ በላይም ይወስድበታል። እድሜ ልካችንን ፈጅተን እኮ መልካም መሆን ይከብደናል። ያው ከማህፀን ጀምሮ ህፃናትን መዝሙር እየዘመርንላቸው ምስጋናን እያሰማናቸው ጥሩ ጥሩ ነገርን እየተመኘን እነርሱ ወደ ምድር እስኪመጡ ድረስ እስኪወለዱ ድረስ በጣም በደስታ እንደምንጠብቃቸው ይህንን መናገር ያስፈልጋል። እናት ደግሞ ከስትረስ ከጭንቀት መጠንቀቅ አለባት። ትውልዱ መልካም እንዲሆን የሚወልዱት ልጅ መልካም እንዲሆኑ እንዲደሰቱበት እድሜ ልካቸውን ማለት ነው። ምናልባት እንግዲህ ህጻናት ይህንን ሲሰሙ በማህፀን ውስጥ የራሳቸውን እንቅስቃሴ ያሳያሉ። አንዳንዴ ሆድ ውስጥ ይንፈራገጣሉ። ያን ጊዜ የራሳቸውን ጨዋታና ደስታ እያሳዩ ስለሆነ ልክ እነሱ እንደዛ ሲዘሉ መዳበስ ያስፈልጋል። ሆድን ማሻሸት በደንብ ሳይበዛ፣ ቀስ ብሎ ጀንትሌ አሸት አሸት እያደረጉ ባለቤትም ይሁን ወንዱ ይሁን እናትም በመደሰት እኔም ደስ ብሎኛል የሚል አዲ መልካም ቃላትን በማውጣት በነገራችን ላይ ይሄ መልካም ቃላት ማውጣት ከህፃንነት ጀምሮ ከጽንስ ጀምሮ በጣም እንደሚሰራ ብዙ በሳይንስ ተረጋግጧል። በመንፈሳዊ ደግሞ በመጽሐፍ ቅዱስ በጣም በብዙ ቦታ ቅድም እንደነገርኳችሁ ተጠቅሷል፣ ይነገራል። ስለዚህ ከተወለዱም በኋላ ራሱ ምንም ቋንቋ ሳያውቁ መልካም ነገርን እየነገሩ ማሳደግ ተገቢ ነው። አንዲት እናት እንዲህ አድርጋለች። ታሪኩ ምናልባት ምን ያህል እውነት እንደሆነ እርግጠኛ አይደለሁም። መናገር አትችልም። ህፃኗ ከተወለደች ጊዜ ጀምሮ ጋዜጠኛ ናት እናቷ፣ እና መናገር አትችልም። መናገር እንድትችል ለማድረግ ያልሄደችበት ቦታ የለም። ዶክተሮች ሁሉ የመጨረሻ የነገሯት ቃል ምንድን ነው? ልጅሽ መናገር አትችልም ነው። በቃ ዝም ብለሽ አትድከሚ፣ አንቺ ስራሽን እየሰራሽ ዝም ብላ ትደግ። ባትናገርም ብዙ ኦፖርቹኒቲ ስላለ በዘመናዊ ቴክኖሎጂ ታግዛ እንድትሰማ ወይም ደግሞ እንድት እንድትናገር ማድረግ ይቻላል፣ ወይም በንባብም እንድትናገር ማድረግ ይቻላል የሚል ነገር ሲሰጣት፣ እናትየዋ ግን በውስጧ ያለውን ተስፋ ስላለ እግዚአብሔር ያስቀመጠላት እንደው የሚሰራው ነገር ስላለ ይመስለኛል አልሰማቻቸውም። ምንም ችግር የለውም ብላ ልጇ እንደምትናገር እርግጠኛ ነበረች እና ሀያ ዓመት ሙሉ ቁጭ ብላ ስታነብላት ከረመች። ቁጭ ብላ የምትመርጠው ነገር የምትመርጠው መርጣ መልካም መልካም የሆኑትን ነገር ታነብላታለች። ሳይንስ አይቀራትም። ቋንቋ አይቀራትም። የአካባቢው ባህል አይቀራትም። እያንዳንዱ መልካም የተባለ ነገር ሁሉ ሂሳብ ሁሉ ሳይቀር ዝም ብለ ትነግራታለች። የሚገርመው የእግዚአብሔር እግዚአብሔር ስራ ድንቅ ነው። የዚች ሴትዮ ተስፋዋ ለምልሞ ልክ በሀያ ዓመቷ አመቷ እናቴ ወድሻለሁ ብላ አፏን ከፍታ አናገራቻት። ይሄ ድንቅ ነው። ታዲያ አፏን ከፍታ ስታናግራት በጣም በሚያስደንቅ ሁኔታ ገና በሀያ ዓመቷ ዓመቷ የትኛውም ዩኒቨርሲቲ ላይ ጆይን ያደረገ ሰው ከሚያደርገው እውቀት በላይ እውቀት ያላት ልጅ ሆና ነው አንደበቷ የተከፈተው። ይህ ማለት እንግዲህ የሚነበበውን ነገር ሁሉ ትሰማው ነበር። አንደበቷ መናገር የማይችል ቢሆንም ነፍስ እንግዲህ የስጋ ጆሮ አያስፈልጋት፣ ነፍስ የስጋ አይን አያስፈልጋት፣ ነፍስ የስጋ አንደበት አያስፈልጋት። በራሷ ራሷን ችላ መናገር የምትችል ናት። ስጋ እንዲናገር ለማድረግ ነው ነፍስ በአካል ውስጥ የምትሰወረው ስጋ እንዲያይ ስጋ እንዲያስተውል ለማድረግ ያክል ነው በአእምሯችን ውስጥ የምታድረው እንጂ፣ ነፍስ በራሷ መናገር ማወቅ መኖር የምትችል ናት። አይሰሙም አንበል፣ ሕፃናት ይሰማሉ። ቋንቋ ይወቁ አይወቁ፣ በማያውቁት ቋንቋ ሁሉ ዝም ብለን እንንገራቸው። ነፍስ ቋንቋ አይወስናት፣ የትኛውንም ነገር መስማት ትችላለች። መልካም ብቻ ይሁን ክፉ ነገር ብቻ አንንገራቸው፣ ዝም ብለን እንንገራቸው። ያንን ስናደርግ የማያልፍ ሕይወትን እንገነባለን በዓለማችን ላይ የጠፋው መልካምነትን እንደገና ህይወት እንዘራበታለን። በእያንዳንዱ የህይወታችን ዘርፍ በእያንዳንዱ የስራችን ዘርፍ መልካምነትን እንደገና ማብቀልና መትከል እንችላለን። ይህን ስል መልካሞች የሉም ማለት አይደለም። መልካሞች ስላሉ ነው፣ ስለ መልካም እየተነጋገርን ያለ ነው። መልካሞች ስላሉ ነው ክፉዎች በደንብ ተለይተው የሚታወቁን እና መልካሞችን አበረታቱ እባካችሁን። ክፉ ሰዎችን ደግሞ በቃ አንፎሎ አን ላይክ ዲስላይክ እያደረጋችሁ ማለፍ ነው። ለምን አይጠቅሙማ እንዴ! ሰውን የሚጎዳ ከሆነ ምን ይጠቅማል? ይችን ዓለም የሚጎዳ ከሆነ ለምን ምን ይጠቅማል? እኛ ዓለም የተሰጠችን እንድንኖርባት በተሰጠችን እድሜ ትንሽ ኖረንባት፣ በመልካም ኖረንባት፣ ጠቅመንባት፣ ተጠቅመንባት እንድናልፍ እንጂ እርስ በርስ እንድንባላ አይደለም። እኛ ተኩላዎች አይደለንም። እኛ ዝንጀሮዎች አይደለንም። ከዝንጀሮ ተፈጠራችሁ ብለው ወደ ዝንጀሮነት እየመሰሉ እየመለሱን ተቸገርንኝ። መልካምነት ከማኅፀን ይጀምራል። ዶክተር ሮዳስ ታደሰ ያሉትን ተግባራዊ እንድናደርግ በማህፀን ሳለ መልካም እያወራን መልካም እየተናገርን የሚመጣውን ልጅ፣ በተለይ ነፍሰ ጡሮች በጣም ትኩረት ስጡ፣ እንደው አደራችሁን። ከጭንቀት ራሳችሁን አርቁ፣ በመልካም ቦታ ዋሉ፣ መልካምን አደርጉ። ክፉ ነገር ሁሉ ከእናንተ ይራቅ። ስድብን፣ ተንኮልን፣ ምቀኝነትን በፍጹም አታድርጉ። ይህ ያው በፕላሴንታ በኩል ማለት ህፃኑ ስለሚተላለፍ የእናንተ ኢሞሽን ቀጥታ ለህፃኑ ነው የሚሄደው። ቀጥታ ለምሳሌ ንዴትና ብስጭት በጣም ከመጠን በላይ ነፍሰ ጥሮና የምትከፋ ሴት፣ ቀጥታ የምታለቅስ ሴት ማለት ነው። ቀጥታ ኮርቲሶል የሚባል ሆርሞን አለ። እሱ ሆርሞን ቀጥታ ከፕላሴንታ ጋር ይገናኛል። ቀጥታ የህፃኑን ኢሞሽን ይረብሸዋል። ሄዶ የህፃኑን ኢሞሽን ይረብሸዋል። ህፃኑ እዛ ውስጥ የሚያለቅስ ይሆናል፣ የሚናደድ ይሆናል፣ የሚበሳጭ ይሆናል ማለት ነው። ቀጥታ የእናቱን ኢሞሽን ሼር ያደርጋል። ስለዚህ እናቶች እናውቃችሁ ፕሊስ፣ በተቻላችሁ መጠን ያችን ዘጠኝ ወር ከዛም በላይ በተቻላችሁ መጠን ያው ከተወለደ በኋላ አባትም ስላለ ብዬ ነው በዙሪያቸው ሰዎችም ስላሉ ብዬ ነው። እስከ ዘጠኝ ወር ግን በተቻላችሁ መጠን የትኛውንም ችግር ችላችሁ ለልጆቻችሁ ስትሉ መልካምን አድርጉ። መልካሞች በምድራችን ላይ እንዲበዙ የጥንቷ ኢትዮጵያ እንድትመለስልን እንመኛለን። ሁላችንም ይህንን ሀሳብ በማጋራት ላይክ ሼር በማድረግ ፎሎ በማድረግ የጋራ ሀሳብ እንድናደርገው አብረን መልካሞች መሆን እንድንችል፣ መልካም ዓለምን መልካም ኢትዮጵያን እንድንገነባ፣ እማጸናለሁኝ። የተለመደ ተግባራችሁ እንዳይለየኝ። መልካም ጊዜ